ባለ ጉዳይ ዜጎች ሳይንገላቱ ክብራቸው ተጠብቆ ተገቢ አገልግሎትን ባጠረ ጊዜ ማግኘት እንዲችሉ የሚፈትሽ ሳምንታዊ ፕሮግራም ነው፣ ባለጉዳይ። ሰላም የተከበራቸው አድማጮቻችን፣ አሁን የምገኘው በቦሌ ክፍለ ከተማ የመሬት ይዞታ ምዝገባና መረጃ ኤጀንሲ ቅርንጫፍ ጽህፈት ቤት ውስጥ ነው። እዚህ ጽፈት ቤት ውስጥ እንግዲህ ቁጥራቸው በርከት ያሉት ተገልጋዮች አገልግሎቱን ለማግኘት ተሰልፈው ይገኛሉ። ከነሱ ጋር የሚኖረኝን ቆይታ በጋራ እንመልከት። አመሰግናለሁ። እህቴ ለምን ጉዳይ ነበር የመጣሹ? እዚህ እኔ ያው በደብዳቤ ማሳገድ ከንግድ ባንክ የተሰጠኝ ነበረ። ያው መረጃ ትንሽ ባለማግኘት ትንሽ ጠዋት መጣውኝ፣ አሁንም የተሟላ መረጃ ስላላገኘ ነው። አሁን ደግሞ ልስተናገድ ልገባ ነው። የመረጃ ዴስክ ባለሙያ በቂ የለም፣ ውጭ ላይ አላገኘንም። ነው ቢያንስ ወረፋ ከያዝን በኋላ ነው የሚነገረን። ወረፋ ይዘች እዛ ጋ ደርሰሽ ስትመለሽ እንደገና ደግሞ ዶኩሜንቱ። ቀድመን ግን ቢነገረን ኖሮ ከመቆም ሄድን አምተን መጣ ነበር ማለት ነው ቅድሚያ የመስጠት ሁኔታ በክፍለ ከተማም ደረጃ ቢደረግ ነፍሰ ጡር አካል ጉዳተኞችና፣ የመሳሰሉ የጤና ችግር ያለባቸው ሰዎችና ህጻናት ይዘውን የሚመጡትን ሰዎችም ቅድሚያ የመስጠት ሁኔታ ቢኖር ጥሩ ነው። አሁን ግን እንዳለ በጅምላ ሁሉንም በተመሳሳይ ሁኔታ ነው አገልግሎት እየተሰጠ ያለውና፣ እነዚህ ነገሮች የክፍለ ከተማው አስተዳደር የአሰራር አገልግሎት መመሪያ አውጥቶ በተገቢ ሁኔታ አገልግሎት ቢሰጡ፣ በተለይ ደግሞ ከፍርድ ቤት ጋር ያለ ከእግድ ጋር የተያዙ ኬዞች ፕራዊት ያስፈልጋቸዋል። ምክንያቱም እግዱ ቶሎ ተመዝግቦ ወደሚመለከቱ አካል ካልተላለፈ ያ ፍርድ ከተፈጸመ መልሶ ወደነበሩበት ሪኢንስቴት ማድረግ ስለማይቻል ይህን ይህን ነገር አስተዳደሩ ቢያስብበት ጥሩ ኖራሉ። መልካም እንደው የእርስን ጉዳይ ማንሳት እንችላለን። በምን ጉዳይ ነው የመጡት? መመላለስ ነበረው ወይ ነው ወይስ እንደመጡት አስተናግደዋል? ያለውን ነገር ስቲ ንገሩኝ። የህግ ባለሙያ ነኝ ጠበቃ ነኝ። ይህ ትእዛዝ አድርሰን ነበር መሄድ የነበረብን ወዲያውኑ መመዝገብ ስላለበት ውጭ ከሆነ ወዲያ ክፍለ ከተማውንም ሊያስጠይቅ ይችላል። በፍርድ ቤት እግዱን በወቅቱ ባለመዝገባቸው ምክንያት በፈጻ በተለያየ መንገድ የሰው ንብረት ወደ ሌላ ሶስተኛ ወገን ቢተላለፍ አስተዳደሩ ተገቢ ግዴታውን ባለመወጣቱ ምክንያት ፍርድ ቤቶች አንዳንድ የሚጠይቁበት አካሄድ ስላለ ለአፈጻጸም ሂደት እነዚህ ነገሮች ቅድሚያ እንዲሰጣቸው ቢደረግ ይህን ቀድሞ ነው ማወቅ ያለባቸው። አሁን እኔ ስለተናገርኩ ሳይሆን የስራ አመራር የስራ ሂደቶችን ተከታትሎ ምን የትኛው ቅድሚያ ሊሰጠ ይገባል የሚለውን አጥርተው መስራት የነሱ ፋንታ፣ ግን እንደ ሀሳብ አሁንም ቢሆን አልዘገየም ገቢ ነው ክትትል ቢያደርጉና የመጣሁት ከፍርድ ቤት ጋር በተያያዘ ነው። መጥሪያ ትእዛዝን ላደርስ ነው የመጣሁት ግን ያው እንደማንኛውም ተመሳሳይ መስተንግዶ የተስተናገደ ያለ ከ35 በላይ ነው አሁን እኔ እስከመጣ የተመዘገበው 35 ሰው መጠበቅ ማለት ኦልሞስት በወቅቱ ለማድረስ ይቸግራል እና ይህ ማስተካከያ ቢደረግለት ጥሩ ነው ነው አመሰግናለሁ አመሰግናለሁ በምን ጉዳይ ነው የመጡት ያለውን ነገር እስቲ ያስረዱኝ እስካሁን እንዴት አገኙት አገልግሎቱ ነው እኔ የመጣሁት ያው ካርታ ዲጂታል አረጋለሁ ብዬ ነው የመጣሁት፣ እና ጠዋት ስመጣ ያጋጠመኝ ነገር ወረፋ መጠበቅ ስለነበረብኝ በተለጠፈው ማስታወቂያ መሰረት ሁሉንም መረጃዎች በተቻለ አቅም ለማያያዝ ጥረት አድርጌ ነበር። ሆኖም ልክ ተራዬ ያው ከሶስት ሰዓት ወይ እንደዚህ በኋላ ሲደርሰኝ የከፈልኩበት የባንክ ስሊፕ ነበር ያስገባሁበት። የባንክ ስሊፑን ሳይሆን እኛ የምንፈልገው የወረዳው የግብር እንትን ደረሰኛላቸው፣ እሱ መያ ያዝ አለበት፣ የሚል ነገሩኝ። በዚህ ምክንያት እንደገና ተመልሼ ሄጄ ነግሬያቸው ሰጡኝ ማለት ነው። ግን እነሱ ያሉት ምንድን ነው? ይህም ባይኖር እኮ ኦንላይን ላይ ያለ ቼክም ማድረግ ይችላሉ፣ ምንም እዚህ መመላለስ አያስፈልግም ነው ያሉት። እና አንድ ይሄ ችግር ነው ያለው ነገር። በቀላሉ መግባቱ ከተረጋገጠ የመንግስት ባንክ ውስጥ ቼክ አድርገው ማስተናገድ የሚችሉ ይመስለኛል። አንድ አስተያየት ይሄ መታረም ያለበት ነው። ግብሩ እኔ ከፍያለሁ። ሁለተኛ ዋነኛው ነጥብ ምንድን ነው፣ አንዳንድ የመረጃ አያያዝ ብነሱ በሚፈልጉት መሰረት ችግር ካለ ሰው ሁለት ሦስት አራት ሰዓት ቁጭ ብሎ እዛ ጋር ሲደርስ ከመጠየቅ ይልቅ ሰነድ የሚያጠራ ሰው ለፍጥነት ሰውም እንዳይጉላላ ከስራ መጥቶ ከተለያየ ጉዳይ መጥቶ ተቀምጦ በትንሽ ነገር ከሚመለስ ቼክ አድርጎ አንተ መግባት ወረፋ መያዝ ትችላለህ እያለ የሚያጣራ ሰው ቢኖር ስራውን ያቀላጥፈዋል፣ ሰውም ጊዜውን እዚህ ከማባከል ሌላ ጉዳይ የሚጠቀሙ ጊዜ ሉ እስከሚያደረግ ይጠቅማል የሚል አስተያየት ነው ያለኝ። አመሰግናለሁ። የመጣውት ካርታ ስማ ዝውውር አገልግሎት ለማግኘት ነው የመጣውት። አስፈላጊ የሆኑ መረጃዎችን እንዳሟላ ነግረውኛል። እኔም መረጃውን ለማሟላት ሞክሬ ያለሁ፣ ግን በአጋጣሚ በሁለት ክፍለ ከተማዎች መሀል የነበረ ዶክሜንት ስለነበረ ከአንዱ ክፍለ ከተማ የተወሰነ ዶክሜንት ማሟላት ነበረብኝ። እዛ ላይ የነበረው መጉላላት ከፍተኛ ስለነበር ትንሽ እዚ ያሉትን ወደኋላ አስቀርቶብኛል። ከዛ ውጪ ግን ባለው ነገር እዚህ አገልግሎታቸው አንጻራዊ የተሻለ ነው። ቴኒስ ቤታዊ የሆነ ሀል ሳገኘህና ምንድን ሆን ስ ፕሮሰሱ አሁን ማን ትክክለኛ ኢንፎርሜሽን የሚሰጠኝ ሰው ነው የምፈልገው፣ ገባሽ ካርታ ለመቀበል ከዛ ተላኩኝ ከበለሚ ኩራ። እዚህ ደግሞ የቱ ጋር እንደሚቀበል ማን ትክክለኛ ኢንፎርሜሽን እንደሚሰጠኝ ሰው ነው ሆን የምፈልገው ገባሽ። ኤልሳጋ ነው ተባልኩ፣ ኤልሳጋ ወረፋ ይዤ ያለ እና አሁን እሱን እየጠበቅኩ ነው። ገባሽ ካርታውን እዚህ ተቀበላሉ። እዚህ መጣወኝ ማን እንደሚያናገረኛ፣ ታች ስወርድ ውጭ ጋ ነው አለ፣ ውጭ ደግሞ ውስጥ ስገባ እዚህ ደግሞ አለ ማን ነው ትክክለኛ ኢንፎርሜሽን? ማንኛውም ሰው ስጠይቅ እኮ ኢንፎርሜሽን መናገር አለበት፣ ግዴታቸው ነው አይደል? ህዝብ ለማገልገል አለ እዚህ ጋር ቁጭ ያሉ። ስለዚህ ይሄ ነው እዚህ ጋር ነው፣ እዛ ነው የምትሄደው ብሎ መልስ መስጠት አለበት። እዛ ጋር ሄደልሻል፣ እዛ ጋር ስትሄጂ እዚህ ጋር ሄደልሻል፣ እዚህ ስትሄጂ እዛ ጋር ነው የምትገባሽ አለው። ነገር ይሄ ነው። እኔ ስም ለማዞር ነበር የመጣሁት መጀመሪያ። ለዲጂታል ካርታ ወጥቷል ተብሎ ከተመለሰ በኋላ የተመለሰችበት አለ ዶክመንቱ ማለት ነው። በሁለት የተመለሰው እንግዲህ ከሐሙስ ጀምሮ ከሮብ ጀምሮ እስከ አሁን ድረስ ፋይል እየተፈለገ ነው ነው የሚለው። ምንም ነገር አገልግሎትን ማግኘት አልቻልኩም። እንዴት አይነት ነገር ነው? ማለት ለማን ነው ሳቤት የሚባለው? እዚህ ጋር ሲገኝ ልጆቹን እቀጣቸዋለሁ እኔ ልጆቹ መቀጣት ውስጥ ምን ያገኛለሁ እኔ? አገልግሎትን ማግኘት ነው እኔ ጉዳይ፣ በቃ አለቀ። ማንም ያስተናግድ የለም። ስሜ ማዞር ነበረ ነበረ። በጋራ ናችሁ? ከእሷ ጋር ነው አብረን፣ ባለቤቴ ናት። ነበረ መጣ ስለዚህ ማንም ለዚህ ጉዳይ ምላሽ የሚሰጥ አካል የለም። መቀባበል ነው ሁሉም ነው ብዙ ይት ዘይር ዘይር ስንተኛ ቀን ነው ስራ ምስታ ነው እኛ እኮ ምን መጣው ሌላ ጉዳይ ያለን እንደኛ። በዚህ ጉዳይ ላይ የሚመለከታቸውን አካላት በስልክ ደወል አድርገን ምላሽ እንዲሰጡን አድርገናል። በቀጥታ ስልክ መስመራችን ላይ በአዲስ አበባ ከተማ የመሬት ይዞታ ምዝገባና መረጃ ኤጀንሲ ነው የደወል ነው እንግዳ ይገኛሉ። ከእንግዳችን ጋራ ጠር ያለቆይታ አደርጋለሁ። ሄሎ ጤና ይስጥልን ነው ጤና ይስጥልኝ። ሰላም ነው እንዴት አረፈዱ? እግዚአብሔር ይመስገን እንደምን አላችሁ? እኛ ሰላም ነን። ከትውውቅን ጀምር እስኪ እሺ። አዲስ አበባ ከተማ አስተዳደር የኮሚኒኬሽን ዳይሬክተር ወይዘሮ መሰለስ ላየዝግነት ከልብ እናመሰግናለን። ወይዘሮ መሰለስ አድምጠውታል። ቀደም ሲል የነበረውን በተወሰነ መንገድ ነበረ፣ ግን መልካም ጠቅለል ሲሉ ቅሬታዎቹ ምንድን ነው? አንደኛ ፈጣን አገልግሎት እያገኘን አደለም እየተንገላታ ነው የሚል ጠቅለል ያለ ቅሬታ ነው። በተለይ ደግሞ ወደዚህ ቅርንጫፍ ጽሕፈት ቤት ስንሄድ የተለያዩ ጉዳዮችን ይዘ ነው የምንሄደውና መረጃዎችን አጣርቶ ወደሚፈለገው ወይም ደግሞ ወደሚመለከተው አካል የሚልክ ባለሙያ የለም የሚል አንድ ቅሬታ አላቸው። ሁለተኛ ደግሞ ለአካል ጉዳተኛ፣ ነፍሰ ጡር እናቶች፣ ለአቅመ ደካሞች ቅድሚያ የሚሰጥበት አግባብ የለምና ይህንንም አገልግሎት የሚሰጠው አካል ትኩረት ቢሰጠው የሚል ሀሳብ አንስተዋል። አንዳንድ አስቸኳይ የፍርድ ቤት ጉዳዮች ሲመጡ ደግሞ በጣም አስቸኳይ ስለሚሆኑ ከዚህ አንጻር ትኩረት ተሰጥቷቸው ቅድሚያ የሚሰጥበት የሚል ሀሳብ ነው ያነሱት። ጠቅለል ሲል ተገልጋዮቹ አመሰግናለሁ። በቅድሚያ እናንተም የተገልጋዩን ማህበረሰብ ጥያቄ ተቀብላችሁ የአዲስ አበባ ከተማ አስተዳደር መሬት ይዞታ ምዝገባና መረጃ ኤጀንሲ ደግሞ ለዚህ ጉዳይ ምን ምላሽ ይሰጣል የሚለውን በመጠየቅ ለህዝቡ ለማድረስ የሚያስችል ስራ አገልግሎቱን ለማሻሻል የሚሰራውን ስራ አንድ አቅም ስለሚሆን ስለዚ አበዳችንም ይሄንንም ተገልጋዩ ጥያቄ ምዛቶች በቀረባችን ለማመስገን እወዳለሁ። መጀመሪያ መልካም ለመቀጠል እንደሚታወቀው አዲስ አበባ ከተማ መሬት ይዞታ ምዝገባና መረጃ ኤጀንሲ ከሚሽል ወደ ሪፎርም ስራ ገብቷል። አገልግሎትን ለማግኘት እና ለተገልጋይ ምቹ የስራ አካባቢን ለመፍጠር ነገር ግን በሚፈለገው መንገድ ባለመሄዱ አሁን ወገዳን ሪፎርም ገባል። እነዚህ ቅድም የተነሱ የተገልጋይ ጥያቄዎች የመረጃ ተፈጥሮ ጤናማ ሆኖ ሁሉም ጋር እኩል መደረግ አለመቻል፣ ለአካል ጉዳተኞች የሚችል አጃንቶች ምቹ የሆነ የስራ አካባቢ አለመኖር፣ እንደዚህ ደግሞ ቅድሚያ የሚሰጡ ከፍርድ ቤት የተያዙ ጉዳዮችን እና መሰል ጉዳዮችን ደግሞ ፈጥሮ ምላሽ መስጠት የመሳሰሉ ችግሮች ተነስተዋል። እነዚህ ችግሮችም ሌሎችም ተያያዥ ችግሮች ይነሳሉ። አንደኛው የሚያገለግለው አገልጋይ ወይም ሰራተኛው ጋር

ለመስጠት እየተሰራ ነው። ከዚህ ባለፈው ደግሞ ብርሽቶችን ለማስቀረብ ለአገልግሎቱን የበለጠውን ተደራሽ ለማድረግ የሚሰሩ ስራዎች በየዛታቸው በየፈርስ ፈርጃቸው ተጀምረዋል። አሁን ስለዚህ ችግሩ እውነት ነው የሚለው ነገር እና ግልጽ የሆነ ችግር ስለሆነ ችግሩ በመኖሩ ለመፍትሄ ለመስራትን አሁን እየሰራ ነና እየተጋር ስለሆነ ተገልጋዩን በዚህ አጋጣሚ የተፈጠረው ችግር በየትኛውም ቢሆን ማስተካከልና ጥሩ አገልግሎት መስጠት ስለሚገባል የአገልግሎት ሰጭ የተቋምም ስለሆን ይቅርታ ለመጠየቅ ወዳለው። ከዚህ ባለፈ ግን አሁን እየተጋ ያለ ነው የመጀመሪያው የመረጃ ማጥራት ስራ በደንብ እየተጠራ ያለ ሰውሁሉ በአንዳንድ ስለዚህ መረጃው ጠርቶ ተበራጅቶ በቴክኖሎጂ በመታደስ የተሻለ አገልግሎት ለመስጠት እየሰራ ስለሆነ የተወሰደ ጊዜ ትንሽ እንዲታገፍ እንድታገፍ ዛችን አገልግሎት ጠያቂ ህዝባችን ትንሽ እንዲታገፍ ና ብዙ አገልግሎት በመስጠት ነዋሪውን መሳሰ የተሻለ ነገር በማድረግ ማሳየት መልካም ሌሎችም ተቋማት በሪፎርም ሪፎርም ገብቶ ያመጡት ለውጥ ለማምጣት እኛም የበለጠውን እየተጋድ እየሰራ ስለሆነ በዚህ አጋጣሚ ና ቀጥለን ሰው መልካም ከልብ ነው የምናመሰግነው። በአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ የኮሚኒኬሽን ዳይሬክተር ወይዘሮ መሰች። ባለጉዳይ ዜጎች ሳይንገላቱ ክብራቸው ተጠብቆ ተገቢ አገልግሎትን ባጠረ ጊዜ ማግኘት እንዲችሉ የሚፈትሽ ሳምንታዊ ፕሮግራም ነው። ባለጉዳይ